ሽሩዬ የኔ ቅንጥል የዘላ ለሜ ቤተሰብ አሰለማሪ የዛሬ ውሎ ማለት ነው። ልብስ በማጠብ እንግዲህ ሳየድ የለም ስለዚህ እንስሶቹን አስሪያቸዋለሁ። የሚበሉበት ቦታ ግን እየተመላለስኩ እያየሁኝ ነው። ከዛም ልብስ እያጠብኩ ነው እንደምትል ልብስ እንግዲህ እያጠብን ይገኛል ማለት ነው። ልብሳችንን ፏፏ እያደረግን ነው። ገና አልጨረስኩም። ምሳ ሰዓት ደርሷል ግድህ። ምሳችን ደግሞ ምን እንደምንበል አብረን እንሰራለን። ነገር ግን ዛሬ ደግሞ ማዘር ማለት ነው ማዘር፣ ይህንን የእጅ ፈትል ነው የተሰራው የእጅ ፈትል ነው እሱት። ጥልፉም ያምራል ማለት ነው። ሰፈር ነው የተሰራላት። ይህንን ግን የሰራላት የሽሟ ነው። እና አሁን ጠቢልኝ ያለችኝ ማለት ነው። ጠቢልኝ ልጅ አለችኝ። ማለት ነው የእጅ ፈትል ነው። የእጅ ፈትል ነው ይሄ። እና እያጠብኩ ነው። የራሴንም አልጨረስኩም ገና ነኝ። ሀይቀትን ገና ነኝ። ብዙ ልብስ አለኝ ማለት ነው። እና ገና አልጨረስኩም። ብቻ አብራችሁኝ ቆዩ፣ አበረታቱኝ። በሀሳብ የምታግዙኝ፣ ሰብስክራይብ ላይ በማድረግ የምታበረታቱኝ ብዙ አላችሁ እህቶች፣ ወንድሞቼ ከልብ አመሰግናለሁ። ወላሄ አይዞሽ፣ ጠንክር እያላችሁ የምታበረታቱኝ እህቶች ወንድሞች አላችሁ ከልብ አመሰግናለሁኝ። እና ያው ዛሬ ቢዚ ነኝ። ልብስ አጠባ ላይ ነኝ ማለት ነው። እንግዲህ ኦሞ ደረግ አድርጌ ዘፍዘፍ አድርጌ ክሎሪክስ በረኪ ጭምር ጨመር አረግ ና ይሄን እንዳይበላሽብኝ አድርጌ አጥበላታለሁ ማለት ነው። ዛሬ የሙካን የማማን ልብስ አጥበላታለሁ ማለት ነው። የእናቴ ልብስ ከገጠር አምጥቼው ነው። ነገ ነገ እሄዳለሁ ስላልኩኝ ይዤለት መልሼ እሄዳለሁ ማለት ነው። ብቻ እያምራል ነው የምላችሁ። ራሷ ፈትላ ነው ያስራችሁ ና ብቻ ስንት አመቱ ማለት ነው ኒያልጁ የተሰራው ግን አሁን ድረስ አለ። ስለሚከብዳስ አትለብሰውም። አንዳንድ ቀን ነው የምትለብሰው የሆነ ብቻ ቦታ ስትር ምናምን እንጂ አትለብሰውም እላችኋለሁኝ ቢሆንም ሲፎ አርጌ ልጠብላት ብዬ ነው ያመጣሁ። እስከ ገጠር እላችኋለሁኝ የእጅ ፈትር ስለሆነ ጥጥ ስለሆነም ብዙም ፈታ አይልም። ቢሆንም ግን አጥብ ያሳያችኋለሁ። አብሯችሁ የሆኑ ቤተሰብ ቤተሰብ፣ ዛሬ የተዋረድኩላችሁ ሰይድ ደሴ ሄዶ ነበረ ፓስፖርት ሊያመጣ። ስለዚህ ከረፈድ ስለሆነ ሄደው ቶሎ አይመጣም ብዬ ነበረ እና ልብስ እያጠብኩኝ ነው እኔ ችግር የለም፣ በበርበሪም ቢሆን እበላለሁ ብዬ ወጥ ምናምን አልሰራሁም። ነገር ግን ሰኢድ እየመጣ ነው። አሁን ያለኝ አማራጭ ቶሎ ማለት ነው። ውሃ ልጣድና ቶሎ ውሃዬን ልጣድና፣ ወይኔ ወይኔ ወይኔ ውሃ ላፍላና ቶሎ ቶሎ ሽሮ ተክ፣ ሽሮ እየዘላለም የዘላለም አብራችሁኝ ነው ቤተሰብ። ውሃዬን ቆይማ ላፍላ ማለት ነው። ያታወር ደንጌታ ያታዋር ደንጌታ በሉ ማለት ነው። አሁን ውሃ በዚህ ላፈላ ነው፣ ቶሎ እንዲፈላልኝ። ስለዚህ ከስደት ይዞ ከመጣሁት አንዱ ነገር ማለት ነው። በሻንጣይ ነው ይዞ የመጣሁት። ስለዚህ በሻንጣችሁ አንዳንድ ነገር ይዛችሁ ነው ቶሎ ሳልባጅ ይዛችሁ ከመጡ ለማንኛውም፣ ውሃችንን ጥጃለሁኝ። ስለዚህ ውሃ የፈላ እስከሚል እኔ ሽንኩርት እከትፋለሁ ማለት ነው። በጣም ጠቃሚ ነው ውሃ ለማሞቅ ለአንዳንድ ነገር ይረዳችኋል። ሌላ እቃ ይዛችሁ ከሚመጡ አንዳንድ ነገሮች እንደዚህ የሚጠቅሙ ነገሮች መፍጫ ምናምን በልብሳችሁ ውስጥ ያዘርጋችሁ የሚመጡ ትጠቀሙበታላችሁ። የሁን የሁን። ይሄው እንትን እያለ ነው ማለት ነው። ሊያፈላ ነው። ከዛደው ሽንኩርት እንከትፋለን። በስቶፋችን ተክ እናደረጋለን የተሰብ መሽንክርት እያበሰልን ነው። ወደ ሽሮ ልንሰራ በስተው በስተው ዛሬ ሆኖልኝ በስተው ወላሂ ላስቦሰል እየመጣብኝ ስለሆነ አሁን ዘይት አላደርግበታለሁ። ጉርበል ዘይቱ እንደ ቅቤ ሆኖላችሁ ቁጭ ያለ ማስታወፋችን በሰበሰለ እናደርግ እንግዲህ ሳይመጣብኝ ቶሎ መስራት አለብኝ ማለት ነው። ሽሮተክ ሽሮ ተክ ማለት ነው። ሽንኩርታችን በሰል ይበል ከደነን እናደርገዋለን። ዋለቸኛ ውሻ ላይ ያ ሰውዬ ወዶ አይደለም። ዋይ ሙቋል እንደምንታስ ዋይ ሙቋል ማለት ነው። እና ውሃችን ሙቋል፣ ውሃችን ፈልቷል። እና ለአንዳንድ ጊዜ እንደዚህ ይጠቅማል። ስለዚህ ቀላል ነው ማለት ነው። ሽንኩርታችንን ቶሎ በሰል ካደረጉ በኋላ ቀጥታ ቀጥታ ቀጥታ። ስለዚህ ሽሮ ውሃው ይሙቅ ምናምን እስከምትሉ ድረስ አትቆዩም ማለት ነው። ያው እንደዚህ እስቶፍ ምናምን ሲኖር ለአንዳንድ እንደዚህ ለችግር በቃ እንደዚህ ለድንገታዊ ነገሮች ይጠቅማሉ ማለት ነው። አሁን እኔ ልብስ እያጠብኩ ነበረ። ስለዚህ ሴድ ያው እዛውም ምሳ ይበላል። እኔ ችግር የለም ትባትም ስር ስም ሆነ ምንም እበላለሁ ብዬ አስቤ ነበረ። ነገር ግን ሰድ እየመጣ ሆኖ አለ ማለት ነው። እና ተክ እናደርጋለን ሽሯችንን። ይሄ ሽንኩርት ደግሞ ቶሎ አይበስልም ልንገራችሁ አዲሱ ስለሆነ ጥብስ አይልላችሁ ወላይ በጣም ነው የሚገርመኝ። እርሚም ለማንኛውም እኔ እንደዚህ ታደረጉት በኋላ በርበሪ ጨምራለሁ። በርበሪ እንደዚህ አድርጊ ጨምራለሁ ማለት ነው። አባይም ያው ደስተኛ ትንሽ ነች ቢሆንም ሲጠቅም ያለች ሽሮ ዛሬ ብቻ ዋነች ሽሮ ብቻ ዋነች። ዋለሶ ሰላጣ ምናምን ስለዚህ አድገን በኋላ ከስማማን በኋላ ከሽንኩርታችን ጋር ከቁላላሩ በኋላ ትንሽ እንደዚ ጠብ የሞቀዋ ስለሆነ ችግር የለውም ማለት ነው። ቆይች እያው ባንድጅ ካሜራ ባንድች እና ካሜራ ማን ፈልጉልኝ ካሜራማን ፈልጉልኝ። ሀባይብ እና ሀባይብ ያው ደስቱን እያዝ ማድረግ ስላለብኝ ሽሮውን ስመታ፣ ለዛ ነው ያላሳየኋችሁ። እንደምታዩት ሽሯችንን በዚህ መልክ ታክታክ ታክታክ እያደረግን ነው ማለት ነው። መታሸ ስላለበት እንደዛ አድርጌ እያሸሁ ትገኛለሁ ማለት ነው። እንደምታዩት አንደኛ ሞቀ ውሃ ስላለኝ በጣም ቀላል ነው ና ውሃ ጠብ እያደረግን ማቅጠን ነው ማለት ነው። ትንሽ ዘር እንዲል ማድረግ አለብን ማለት ነው። እንግዲህ የሁሉም ሙያ ይለያያል። የሁሉም ሙያ ይለያያል። ታውቃላችሁ። ስቶፋ ትንሽዬ ስለሆነች፣ አንድ ምድጃ ስለሆነች ትሽከረከራለች ማለት ነው ድስቷ ራሱ። ያልሙሄም ሽሮአችን እንደዚህ እያደረግኩ እኔ ውሀ ትንሽ ጨምር እያደረግኩ ለምሳ ብቻ ስለሆነ ሽሮ የምሰራው በኋላ ሌላ ነገር ስለምሰራ ብቻ በጣም ሳይቀጥን አድርጌ ይሰራለሁ ማለት ነው። ድስት ሙሉ አልሰራም፣ እኔና ሴር ስለሆን ማለት ነው። ሀባይ እኔና ሴር ስለሆን አንደኛ የሞቀ ውሀ ስላለኝ ያግዘኛል ማለት ነው። እና ድስት ሙሉ አልሰራም እና እንደኔ የሽሮ አፍቃሪዎች አብራችሁን ቆዩ ቤተሰብ። ሽሮአችን ሽሮአችን በስሚላሂ ራህማኒ ራሒም ሽሮአችን እየደረሰ ነው። ይወላችሁ እንግዲህ ይወላችሁ ሪሪ እያለች ነው ማለት ነው። ጥን ምጥን ምጥን አድርገን የሰራነ ሽሮ እንግዲህ ይሄን ይመስላል። በደንብ ትክትክ ትበልና ሽሮን ትክትክ ሲል ነው አሉ የሚጣፍጠው። እናም ሽሮአችን በዚህ መልክ በሰል ሰይድ ም እስካሁን መጣው ብሎ እኛ አስፈራርቶኝ ሲያበቃ ገና አልደረሰም። ቤት እልም ይሄም እኛ ሽሮአችን እንደዚህ እየተንተከተከች ነው። ጨውጣ ልናደርግና ኬኖ አለን ማለት ነው። ማጭ ማጭጣ ልናደርግባታለን። እስከዛ ድረስ ትንሽ በሰል ትበል። አሁን እኛው ሽሮ እንጨምርላችኋለሁ። እንግዲህ ሽሮአችን በዚህ መልክ ተክተክ ብላለች። ትንሽ ጨው ደምታ ጨው ጣል ጣል ጣል ላደረግንባት ማለት ነው። ምክንያቱም ኪኖ ስለሚጨምር ኪኖ አለ ማለት ነው፣ ጨው እንዲበዛበት አልፈልግም። ስለዚህ ደስ ቀልቀል እናደርግና ትንሽ ተክተክ አይወድ ስለሆነ እንደ በጣም ሲንተከተክ ጦሩ አይመጣም ማለት ነው። ሀባይቦች አይወድኑ ነው በጣም ሲንተከተክ የሆነ ወድሆ ሆም ጣጤነት ይሄዳል ማለት ነው። ከዛም ኪኖ አለን ማለት ነው። ኪኖአችንን

ሽሮዬ የኔ ቅንጥል እየዘላለሜ እና ቤተሰብ፣ ሽሮዬን ሰርቼ ጨረስኩኝ። ስምንት ሰአት ሆኗል። ወላሂ ስምንት ሰአት ሆኗል። ሳይድን እየጠበኩኝ ነው ማለት ነው። ቁጭ ብዬ ውጪ ላይ ያው ልብሴን ልጨርስ ገና ነኝ። ልብስ አልጨረስኩም። ልብሳችንን እንጨራርስ ማለት ነው። ሀባይ ቦቼ እና አበረታቶ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ አብራችሁኝ ሆኑ፣ አበረታቱ። ጥሩ ነገር የምጠበቁ የኔን ማደግ የምፈልጉ እኔን ማበረታታት የምትፈልጉትና እህትና ወንድሞቼ እገዙኝ፣ አበረታቱኝ ማለት ነው ሀባይቦቼ። ቭሎግ መስራት ያው ከባድ ነው። ቭሎግ እንዲሰራላችሁ ምፈልጉ አበረታቱኝ። እይታ ቀንሶ በል ማለት ነው፣ እይታው እየቀነሰ ነው ያለው። አንድ ሽኳ እየታየልኝ አይደለም ሀባይቦቼ። እና ስለምታበረታቱኝ ስለምታገዙኝ ከልብ አመሰግናለሁኝ። ያው ሀይቅ ገና ገባሁ እያለኝ ነው የከተማ ገብቷል። ስለዚህ ቶሎ ይመጣል። እንሻላ ምሳ፣ ያው እየጠበኩት ነው። እና ሀባይቦች፣ ስለምታበረታቱ ስለምታግዙኝ ከልብ አመሰግናለሁኝ። አላህ በያለንበት ይጠብቀን ሀባይቦች፣ ሀገራችንንም ሰላም ያደርግልን። ደዋ ጽሎት እያደረጋችሁ በቃ መልካሙን ነገር ለሀገራችን መመኘት ጥሩ ነው። ምንሰማው የምናየው ነገር በጣም የሚያስጠላ የሚደብር ነገር ነው እና አላ ደግሞ ሰላሙን አምጥቷልን አንድነታችንን መልሶልን እንሻአላ እንደ አንድ ሀገር ሰው እንደ አንድ ህዝብ አብረ የምንበላ ምንጠጣ ምንገደድ አላ ያደርገን። ላችኋለሁ ሀባይቦች ሰላም ይሆንልን እና በሌላ ቪዲዮ እስከምንገናኝ ሰላማቸሁ ይብዛ ሀባይቦች። ሰላም አሌይክም ረአንተላ ወረካቱ